ከሰው ልጆች ሁሉ ኸይረኛ ማለት መዩርጃ ይርጃ ኸይሩ ከሱ ከሰው ልጆች ሁሌ ኸይርና መልካምን ነገር የሚጠብቁ በሱ በኩል ክፋትና አደጋ አይደርስብኝም ብለው የሚያምኑት ሰው ነው። የሰው ምርጥ ብለው ነቢያት ሰለላሁ ዐለይሂ ወሰለም ኸይሩ ናሲ ፈዕሁም ለልናስ ከሰዎች ሁሉ ጥሩ ሰው ማለት ለሰዎች በሚጠቅም ነገር ሁሉ የሚያግዛቸው የሚጠቅማቸው ነው። ብላ ከዚህ መፍሙ ደግሞ መርዳት ማገዝ የቻለ የሰው ልጆችን የሚጎዳ የሰው ሁሉ መጥፎ እሱ ነው ማለት ይቻላል። ሀከዛ ከዛ ከሰዎች ጋር ባለን ግንኙነት በተመለከተም ደግሞ ክያሩኩም አሓሲኑኩም አክላቅን ብላ ከእናንተ ውስጥ ይበልጥ አላህ ዘንድ ምርጥ ሰው ማለት ጥሩ ሰው ማለት በአክላቅ ከእናንተ የሚበልጠው ነው ብላ ለሰዎች በጎን በማድረግ ፈገግታን በማሳየት

ሰላም ምርጥ ጓደኛ ማለት አላህ ዘንድ ለጓደኛው ይበልጥ በጎ የሆነው ነው፣ ጥሩ የሆነው ነው። ጥሩ ጎረቤት ማለት ደግሞ ለጎረቤቱ ይበልጥ ጥሩ የሆነው ነው ብለሃል። እሱ ጥሩ ከሆነ እኔም ጥሩ እሆንለታለሁ ጓደኛ፣ ጎረቤቴ እሱ ቸላ ካለ እኔም ቸላላለሁ አይልም። ኢማን ውስጡ ላይ ያለ ሰው ልክ፣ አላህ ዘንድ ለጓደኛው ጥሩ ነው፣ አላህ ዘንድ ለጎረቤቱ ጥሩ ነው እንዲባልልህ ከፈለግ በመልካም ነገር ጎረቤትህን ቀድመህ አንተ አንተ በጎ ሆነህ ጥሩ ሆነህ አሳይ። ጓደኛህንም እንደዚሁ እንደዚህ ሁሉ የዝምድና ሐቅ እንዳለ ሁሉ የጓደኝነት ሐቅ አለ። የጎረቤትና ሐቅ አለ። ጎረቤትህ ሙስሊምም ይሁን ሌላ እምነት ተከታይ ሸሪዓን በጠበቀ መልኩ ሐቁን ልታከብርለት ይገባል። ጓደኛህም እንደዚሁ ረዥም ጊዜ አብረኸው የኖርህ አብረኸው የበላህ አብረኸው የሠራህ ጓደኛህን ከተወሰነ ጊዜ በኋላ ከእሱ ከሱ ስትብቃቃ ልትረሳው ጀርባ ልትሰጠው አይገባም።

አማ በዕድ ፈተቁላህ አዩሃ ልሙስሊሙን፣ የአላህ ባሮች ሆይ አላህን ተባረክ ወተዓላ የሚገባው መፍራት ቻፈሩት ያዘዛችሁን ታዘዙ የከለከላችሁንም ተከልከሉ። አላህን ተባረክ ወተዓላ በሚገባ መፍራትና ከአላህም ጋር ይሁን ከሰው ልጆች ጋር ስነ ምግባርን አኽላቅን ማስተካከል ብዙ የሰው ልጆችን ወደ ጀነት እንዲገቡ የሚያበቁ ሰበቦች ናቸው። አላህ በተከበረው ቃሉ ኢነ ለዚነ አመኑ ወአሚሉ ሷሊሃት ኡላኢከ ሁም ኸይሩል በሪያህ ብላ እነዚያ በአላህ ያመኑ ብዙ መልካም ሥራም የሰሩ የፍጥረታት ሁሉ ምርጥ እነሱ ናቸው ብላ። ከዚህ አንቀጽ አስቀድሞ ደግሞ እነዚያ በአላህ የካዱ ያሻረኩ የፍጥረታት ሁሉ ክፉና መጥፎ እነሱ ናቸው ብላ። አላህ ተባረክ ወተዓላ የሰው ልጆችን ለሁለት ከፍሏቸው ጥሩና መጥፎ ብለው ጥሩ ሰው ማለት በሄደበት ሁሉ ማህበረሰቡን የሚጠቅም ከሰዎችም የሚጠቀም በሄደበት ሁሉ ሰዎችን የሚያስደስት ከሰዎች ጋር በመገናኘቱና በመናኗሩም የሚደሰት የአላህ ባሮችን የሚወድ የአላህ ባሮችም የሚወዱት ነው። ልክ እንደ ዝናብ፣ ዝናብ በሄደበት ሁሉ የሰው ልጆችን ይጠቅማል። ልክ እንደ ብርሃን፣ ብርሃን በተገኘበት ሁሉ ሰዎች በደስታና በሰላም መኖር መጓዝ ይችላል። አላህ ተባረከ ወተዓላ ኸይረኛ እንድንሆን አዞናል። ምላሳችንም፣ እጃችንም፣ እግራችንም፣ ልባችንም ኸይረኛ ሊሆን ኸይርን ሊወት የኸይር ሰበብና ምንጭ ሊሆን ይገባ። ወፍዓሉል ኸይራ መልካምን ስሩ ብለዋል አላህ ተባረከ ተዓላ። መልካም መስራት ምንችለው ቀድመን ራሳችን መልካም ሰው ስንሆን በጎ ሰው ስንሆን፣ ልባችን በሸረኝነት በተንኮል ለሰው ክፋት በማሰብ አላህም በማመዝ ከተሞላ አካላችን ታዞ ኸይርን ሊሰራ አይችልም። በጥቅሉ ከሰው ልጆች ሁሉ ኸይረኛ ማለት መዩርጃ ኸይሩሁ ከእሱ ከሰው ልጆች ሁሌ ኸይርና መልካምን ነገር የሚጠብቁ በእሱ በኩል ክፋትና አደጋ አይደርስብኝም ብለው የሚያምኑት ሰው ነው የሰው ምርጥ ብለዋል ነቢያቴ አ ሰላት ወሰላም። ወከዛሊክ ኸይሩ ናስ እንፈዑሁም ልናስ ከሰዎች ሁሉ በላጭ ሰው ማለት ለሰው ልጆች የሚጠቅም ሰው ነው በዲንም በዱንያው ጉዳይ ማለት ነው። ወንጀል የሚሠራን ተው ወንጀል አትሥራ ብሎ ከወንጀል እንዲድን የሚያግዝ፣ የተራበን የሚያበላ፣ በላይ የተጨነቀን እዳን ይከፍልልን፣ የሰዎችን ሓጃ ጉዳይ ለማስፈጸም ለማገዝ መንቀሳቀስ ይሻለኛል፣ ይህ መስጊድ ውስጥ ኢዕትካፍ ከመቀመጥ ሁሉ የሚል ሀዲት አለ። በገንዘብህ በጉልበትህ፣ በሙያ ሰዎች ዘንድ ባለህ ተሰሚነትና ታዋቂነት አንድን የተቸገረ ሰው ከሱ ጋር ሄደ ጉዳዩን ማሳካት ይህ መስጂድ ላይ ለኢዕትካፍ ከመቀመጥ ይሻለኛል አለ። ይህ መስጂድ ያሉት የእሳቸውን መስጂድ እያሳዩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ይህ ሰውን ማገዝ ሰውን በመልካም ነገር መርዳት አላህ ደግሞ ተባረከ ወተዓላ የሚያክል ተወዳጅ እንደሆነ የሚያሳይ ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ኸይሩ الناس انفعهم للناس ከሰዎች ሁሉ ጥሩ ሰው ማለት ለሰዎች በሚጠቅም ነገር ሁሉ የሚያግዛቸው የሚጠቅማቸው ነው በላ። ከዚህ መፍሁሙ ደግሞ መርዳት ማገዝ የቻለ የሰው ልጆችን የሚጎዳ የሰው ሁሉ መጥፎ እሱ ነው ማለት ይቻላል ና ከዛ ከሰዎች ጋር ባለን ግንኙነት በተመለከተም ደግሞ ክያሩኩም አሓሲኑኩም አኽላቀን ብላል ከእናንተ ውስጥ ይበልጥ አላህ ዘንድ ምርጥ ሰው ማለት ጥሩ ሰው ማለት በአኽላቅ ከእናንተ የሚበልጠው ነው ብላል ለሰዎች በጎን በማድረግ ፈገግታን በማሳየት ለሰዎች ገር በመሆን ሰዎችን ከማስቸገር በመታቀብ ታላቅን በማክበር ለታናሽ በማዘን እኩያን በመንከር ስነ ምግባርን ማሳመርና ከሌሎች በስነ ምግባር የተሻሉ መሆን በነቢዩ ሰላቱ ወሰላም ምስክርነት የሰው ምርጥ ለመሆን ያበቃ ነው። ውሃ ከዛ ኸይሩ ልሙስልሚነ መን ሰሊመ ልሙስሊሙነ ሚን ሊሳኒሂ ወየዲሂ ያሉበትም ሐዲታት ከሙስሊሞች ሁሉ የተሻለ ምርጥ ሙስልም ማለት ሙስሊሞች ከእሱ የእጅና የመላስ ጣጣ የዳኑ ሰው ነው ብላው፣ የተሻለ ሙስሊም ማለት በእጁ ሰዎችን ማያስቸግር፣ ማይደበድብ፣ አካል የማያጎድል፣ ነፍስ የማያጠፋ፣ በእግሩ ለሸር የማይራመድ ወከዛሊክ በምላሱ ሰዎችን ማይሰድብ፣ ሰዎችን ማይዘልፍ፣ ሰዎች ላይ ማያሾፍ፣ የሰው ስጋ የማይበላ ማለት ነው ብላ እስላም ውስጥ ከገቡም በኋላ የእስልምና ደረጃው ይበላለጣል ማለት ነው። ምርት ሙስልም መሆን ከፈለግህ እዚህ ጋር ነቢ ሳላት ወሰላም ያስቀመጡትን የኸይረኝነትን ሚዛን አንተ ጋር መኖር አለመኖሩን አረጋግጥ። በመላስህ ሙስልምን አዳት አድርግ፣ በእጅህ ሙስልምን አዳት አድርግ። እጅና መላስህን ከተቆጣጠርክ ምርት ሙስልም ኸይረኛ ሰው መሆን ትችላለህ። እጅህና መላስህን እንደፈለጉ እንዲሆኑ ከፈቀድክላቸው ኸይረኝነቱን ታጣዋለህ። ውከዛ

የሌለበት ማለት ነው ተብሎ ተፈሰሯል። ከዚህ ነቢይ ሰላቱ ወሰላም የሰው ምርጥ ካሏቸው ምድር ሲሞቱ ከምታለቅስላቸው ነፍስያው ወደ ሰማይ ስትወጣ መላኢኮች በደስታ ከሚቀበሏቸው ሰዎች መሆን ከፈለግ ምላስ ሁሌ እውነት ይናገር። ውሸት ከአደጋ ያድነኛል እንኳ ብትል ሀቅ ተናግረህ የሚሆነውን ተቀበል። ሐቅ መናገር ያሳፍረኛል ያዋርደኛል እንኳ ብትል ሀቅን ተናግረህ የሚመጣውን ተቀበል። ሁሌ ምላስህን ሐቅ መናገር ከውሸት ራስህን ማጥራትን አስተምረው። ወከዛሊክ ቀልብህን ነቂይ አድርገው ንጹህ አድርገው አላህን የሚፈራ አድርገው። ወሃከዛ ክያሩኩም መን አጥዐመ ጠዓም ወረድ ወረደ ሰላም ያሉበት ሐዲትም አላቸው። ነቢያችን ዐለይሂ ሰላቱ ወሰላም ከእናንተ ውስጥ ምርጥ ሰው ማለት ምግብ የሚመገብ ሰላምታን የሚመልስ ሰው ነው ብላ ምግብ በማብላት የሰዎችን ውጫዊ አካል ማጠንከር ማበረታት ይቻላል ሰላምታን በመመለስ ሰላምታን በማቅረብ ደግሞ መንፈሳቸው እንዲታደስና እንዲጠነክሩ ከወንድሞቻቸው ጋር ከወገናቸው ጋር በመገናኘት በመናኗር እንዲደሰቱ ያደርጋል። በተቃራኒው ማብላትን መተው የሙስሊም አካሉ እንዲጎዳ ያደርጋል። የወገን አካሉ እንዲጎዳ ያደርጋል። ሰላምታን መመለስን መተው ልቡ እንዲያዝን ቀልቡ እንዲሰበር ያደርጋል። ሁለቱም የተከለከሉ ናቸው። የሰው ልጆች ሆይ ምግብን መግቡ፣ ሰላምታን ማቅረብ አብዙ ዝምድናን ቀጥሉ፣ ለሊት ላይ ተነስታችሁም ስገዱ፣ በሰላም ጀነት ትገባላችሁ ብለዋል ነቢዩ ዐለይሂ ሰላቱ ወሰላም። ምግብን መመግብ አላህን ተባረከ ወተዓላ የሚፈሩ አላህ ተባረከ ወተዓላ አኼራ ላይ ሽልማት ጀነት ያዘጋጀላቸው ሰዎች አንዱ መገለጫ ነው። ሰላምታን መመለስ ደግሞ ለማንም ውስጥ ላይ ቂም እንደሌለ፣ ሸር እንደማያስቡ፣ ሰውን እንደሚያከብሩ ማሳያ ምልክት ነው። እንደው ቀድሞ ሰላምታ የሚጀምር

የተሻለ መመለሱ ተብሏል። አሰላሙ ለይኩም ብቻ ካለ ለይኩም ሰላም ረላእስ ረሐመቱላህ የሆነ ያቀረበው በረካቱ ከልሸይ ግን የቀረበልህን አይነት ሰላምታ መመለስ ዋጅብና ግዴታ። ሰምተው ሳለ ሰላምታን መመለስ መተው አላህን ማስቆጣ ቁርአን ላይ የታዘዝከውን መጣስ ነው፣ ሰላምታውን ያቀረበውንም አካል መናቅ ነው። አማ ኸይረኛ የሆነ ሰው ቀድሞ ራሱ ሰላምታን ያቀርባል። የሚያውቀውንም የማያውቀውንም አሰላሙለይኩም ያለ ያልፋል ወሀከዛ የሰው ምርት።

ልክ አላህ ዘንድ ለጓደኛው ጥሩ ነው፣ አላህ ዘንድ ለጎረቤቱ ጥሩ ነው እንዲባለልህ ከፈለግ በመልካም ነገር ጎረቤትህን ቀድመህ አንተ ጀመረው። አንተ አንተ በጎ ሆነህ ጥሩ ሆነህ አሳይ። ጓደኛህንም እንደዚሁ። የዝምድና ሐቅ እንዳለ ሁሉ የጓደኝነት ሐቃል፣ የጉርብትና ሐቃል። ጎረቤትህ ሙስልምም ይሆን ሌላምነት ተከታይ ሸይአን በደበቀ መልኩ ሐቁን ልታከብርለት ይገባል። ጓደኛህም እንደዚሁ ረዥም ጊዜ አብረው የኖር አብረው የበላህ አብረው የሠራህ ጓደኛህን ከተወሰነ ጊዜ በኋላ ከሱ ስትብቃቃ ብትረሳው ጀርባ ልሰጠው አይገባም። ወንጀል እስካልሰራ ድረስ ወንጀል ሰርቶ እንዲሆን ደጋግመህ መክረህ አይ ብሎ ወንጀል ላይ ከቀጠለን ከሱ ፊትን ልታዞር ጀርባ ልሰጠው የሚገባው። ሀከዛ የሰው ምርጥ ከሚባሉት ሌላኛው ኸይሩኩም ኸይሩኩም ቀቧአን ብላ፣ ከገንዘብ ጋር ከብር ጋር በተያዘ ከሰው ልጆች ሁሉ ምርጥ ሰው ማለት ከተበደረ አሳምሮ ብድሩን የሚመልስ ሰው ነው ብለሃል። ማሳመሩ በሁለት ነገር ነው። አንደኛ የወሰደውን ራሱን በመመለስ ባለማጉደል፣ ሁለተኛ ጊዜውን ባለማዛባት። ከወር በኋላ ካለ ወሩን ጠብቆ፣ ከሳምንት በኋላ ካለ ሳምንቱን ጠብቆ በጊዜው መመለስ አሳምሮ ብድር መመለስ ይባላል። ወከዛልክ የወሰደውን ራሱን ሳያጎር ለመመለስ አሳምሮ ብድር መመለስ ይባላል። መጀመሪያ ላይ አስቀድመው ሳይስማሙ ከሆነ ጨምሮ መመለስም ችግር የለው። ሌባ ውስጥ አይገባም። መቶ ሺህ የተበደረ መቶ ሀያ ሺህ አድርጎ ቢመልስ ምንም ችግር የለም። የሚከለከለው ወለድ የሚሆነው ቀድሞ ያበደረው አካል ስትመልስ መቶ አምስት መቶ ሀያ አድርገህ ከመለስክ ነው የማበደረህ ካለው ይሄ ሪባን ወንጀል ነው፣ ይከለከላል። ነገር ግን መቶ ሺህ ሰጥቶት አንድ ሚሊዮን ሰጥቶት ይሄንኑ ራሱን ትመልሳለህ በለው ተስማምተው ሳለህ ኋላ ላይ የሚመልሰው አካል የአቅሙን ጨምሮ ቢመልስ ምንም ችግር የለም። ለነቢ ሰላት ወሰላም እድሜው ዝቅ ያለን ግመል ከሰው ተበድረው ኋላ ላይ ራሱ ሊመለስለት ተፈልጎ ሲታጣ በእድሜ ከፍ ያለ የተሻለ ግመል እንጂ የለም ሲሏቸው ስኑኑ ስጠው መለስለት፣ ጥሩ ብድር ከፋይ ማለት አሳምሮ የሚከፍል ነው ብላው አለይሂ ሰላቱ ወሰላም። በተቃራኒው አቅም እያለው መመለስ እየቻለ የተበደረው የማይመለስ ቀንሶ የሚመለስ እያቆራረጠ እያንገራገረ የሚከፍል

ዋሀከዳ የሰው ምርጥ ከሚባሉት ሌላኛው በመማር ማስተማር ስራን በተመለከተ፣ ኸይሩኩም ምን ተዓለመ ልቁርአን ወዓለመሁ ብላህ ነቢ ሰላት ሰላም ከእናንተ ውስጥ በላጭ ሰው ማለት ምርጥ ሰው ማለት ቁርአንን ተምሮ ያስተማረ ሰው ነው ብላ። ቁርአንን በመማር ራሱን ሙሉ አድርጎ የተማረውን ቁርአን ለሌሎች በማስተማር ሌሎች ሙሉ እንዲሆኑ ጥረት የሚያደርግ ቁርአንን ዘውተር የሚቀራ የሚያስተነትን የቁርአንን ህግ የሚተገብር የሰው ምርጥ እንደሆነ ነብይ ሰለላሁ ዐለይሂ ወሰለም ተናግሯል። ይሄን ያሉት ለሱሐቦቻቸው ነቢን ያዩ ከነቢ ጋር ዐለይሂ ሰላቱ ወሰላም ሂጅራ ያደረጉ፣ ጂሀድ ያደረጉ ሱሐቦችን እነሱ እንኳ አንዱ ከሌላኛው በቁርአን እንደሚበላለጥ ተናግረዋል። ከእናንተ ውስጥ በላጩ ቁርአንን ተምሮ ያስተማረ ነው በላ እኔ ቁርአን አልተማርኩ ማስተማርም አልችልም ይህ ኸይር ያልፈኛል ብለህ እንዳሰጋ ዑለሞች ቀጥታ ቁርአንን ራሱን ቁጭ ብሎ ማስቀራት ብቻ ሳይሆን ይህን ኸይረኝነት የሚያስገኘው ይሄን ምንዳ የሚያስሸልመው ቁርአን የሚቀራበትን መድረሳ መስራት፣ ቁርአን የሚያቀሩ ሰዎችን አይዞህ ማለት፣ ቤተኛውን መልኩ ቁርአን እንዲስፋፋ የቁርአን ቃሉም ለመቅራት ይሁን ትርጉሙን ተፍሲር ለማድረግም ይሆን ቁርአንን ለማስተግበርም ይሁን የሚስለውን አስተዋጽኦ ያደረገ በሙሉ ይህ ሐዲስ ውስጥ እንደሚካተት ተናግረው ቃሉን ማስቀራቱ ብቻ ሳይሆን በቁርአን መስራቱ የቁርአንን ህግጋት ቁርአንን የወዳቸው አኽላቆችን ሰርቶ ማሳየቱም በስነ ምግባር ወደ ቁርአን መጣራቱም እዚህ ውስጥ ይካተታል። ቃሉን ብቻ ማቅራቱ ቃሉን ብቻ ማቅራቱ አይደለም። ባለፈው ኹጥባ ላይ እንደጠቀስን ሸረኛ ከሚባሉ ሰዎች ማለ አንዱ ቁርአን እየቀራ ቁርአን የሚከለክለውን ማይከለከል ሰው ነው ማለታቸው ነቢ ጠቅሰናል። እዚህ የተፈለገው ቁርአን ቃሉን መቀራቱ ብቻ ሳይሆን ውስጡ ላይ ያለውን ህግ መተግበርና ማስተግበሩን የተፈለገው። ከዛህ ልጆችህን ማስቀራትህ አንተ እንኳ ባስችል እድሜህ ገፍቶ ባይሳካለህ፣ ላፊነት በዝቶ ኃላፊነት በዝቶበህ ባይገራለህ፣ ልጆችህን ማስቀራትህ፣ የሌሎች ወላጆች ልጆቻቸው እንዲቀሩ በገንዘብህ የሚሆን በጉልበትህ ማገዝህ፣ ይህን ሸረፍ ይህን ክብር እንድታገኝ ያደርገሃል። በጥቅሉ ደግሞ ከሰዎች ሁሉ ምርጥ ሰው ማለት ኸይሩ ናሲ መን ጣለ ዑምሩሁ ወሐሱነ ዓመልሁ ብለዋል። ከሰዎች ሁሉ ምርጥ ሰው ማለት እድሜው ረዝመው ሥራው ያማረ ሰው ነው። ከሰዎች ሁሉ ሸረኛ ሰው፣ ክፉ ሰው ማለት ደግሞ እድሜው ረዝመው ሥራው መጥፎ የሆነ የተበላሸ ሰው ነው ብለዋል። ዕድሜ ዋና ሀብትን በዕድሜህ መሠራዊ ስራ ትርፍህን። ትርፍ ከሌለህ ዋናው ሀብትህን ደስ ያርከታጣል እዚህ ዱንያ ላይ መኖር መቻል ጸጋ ነው የሚባለው፣ በዕድሜ ኸይር ስራ ስትሰራበት፣ በየቀኑ ያሉ ግዴታዎችን በአግባቡ ስትወጣ፣ አምስት ወቅት ሶላትን ስሰገድ፣ ረመዳንን ስትጾም፣ ዘካ ስናወጣ፣ ሐጅ ሲወጅ አቅም ሲኖረን ስናደርግ፣ ዝምድናን ስንቀጥል፣ የተቸገረን ስንረዳ፣ ከሽር ከኩፍ ከቢድዓ በአይን በምላስ በእጅ በእግር ከሚሰሩ ወንጀሎች ስንጠነቀቅ ነው እዚህ ምድር ላይ መኖራችን ለእኛ ኸይር ሚሆን። በዚህ መልኩ ኸይር እየሰሩ ከሸር እየተጠነቀቁ ረዥም ጊዜ መኖር ብዙ ኸይር ሥራ ለመስራት ያበቃል። ብዙ ኸይር ሥራ በሰራን ቁጥር ደግሞ አኼራ ላይ ደረጃችን ከፍ ይላል። እዚህ ዱንያም ላይ ኸይርን ሥራ ባበዛን ቁጥር ሰዎች ለእኛ ኸይርን ይመኛሉ፣ በኸይር ዱዓ ያደርጉልናል። ሸርን ባበዛን ቁጥር ደግሞ መላኢካዎች የእኛን ሸር የእኛን ወንጀል እየመዘገቡ እንስሳት በእኛ ወንጀል ምክንያት ውሃ እያጡ ድርቅ የበዛ ሲሞቱ እንዲህ አይነት ሰዎች ሸረኛ ሰዎች ሸሩ ከነሱ በመቋረጡ ምክንያት ደስተኞች ይሆናሉ፣ ያርፋል። በተቃራኒው ኸይረኛ ሲሞት ሰማይና ምድር ያለቅሱለታል ተብሏል። ስለዚህ በእድሜህ መርዘም ዱንያ ላይ ረጅም እድሜ በመኖር ልትደሰት የሚገባ በኢማን ካሳለፍከው በመልካም ስራ ካሳለፍከው፣ በሸር ከሆነ ያሳለፍከው የእድሜ መርዘሙ አኼራ ላይ ዋጋ ያስከፍራል። ውሀ ከዛ ከቤተሰብ ጋር በተያያዘም

ብዙ ሰዎች ከጓደኛ ጋር፣ ከስራ ባልደረባ ጋር፣ ውጪ ካሉ ሰዎች ጋር ጸባያቸው በጣም ደስ የሚል፣ ቤት ሲገቡ ግን አብሯቸው ሸይጣን ይገባ። ልጆች መጫወት ያቆማል። ባለቤታቸው ትታመማለች። ቤተሰብን ማያጫውቱ፣ ከቤተሰብ ጋር አብረው ማይበሉ፣ የቤተሰብን ሀቅ ማይጠብቁ ኸይረኞች እንዳልሆኑ ነው ብዬ ተናገረው። ለቤተሰብህ ኸይረኛ ነኝ የምትለው መቼ ነው? ቤተሰቦች ሲመሰክሩለህ ይህ የሚለካው ውጭ ያሉ ጓደኞችህ ስላመሰግኑ ሶላት ላይ ጉበስ ስለሆን ሁለቱ የተለያዩ ናቸው። ነብይ ሰላተ ሰላም ከናንተ ውስጥ ምርጥ ሰው ማለት ለቤተሰቡ በአንዳንድ ዘገባ ለሚስቱ ጥሩ የሆነ ነው ብሏል። እኔ ለሚስቶቼ ጥሩ ነኝ ያሉ ምን ያደርገው ነበር? ከሚስቶቻቸው ጥሩነትን ከእሳቸው ተማር። ከባለቤቶቻቸው ጋር ቀን ስራ ብለው ማታ ላይ ቁጭ ብለው ያወሩ ነበር። ሌሊት ከሰገዱ በኋላ እንኳ ቤተሰቦቻቸው ካልተኙ ከሚስቶቻቸው ቁጭ ብለው ያወሩ ነበር። ከቤተሰቦቻቸው ቤት ውስጥ ሆነው ስራ ያግዙ ነበር። ሚሰፋ ካለ ይሰፋል፣ ሚታለብ ካለ ያልባል። አለይሂ ሰላቱ ወሰላም ምግብ ደርሷል ወይ ብለው ጠይቀው አዎን ካሏቸው ይበላል፣ የለም ካሏቸው ጠባት ካልቀመሱ ሱና ጾም ከሆነ እንግዲያውስ ጾመኛ ነኝ ይላል። አያስቸግሩም ነበር። ሁለት ሶስት አይነት ምግብ ቀርቦ ከዛ ውስጥ አንድ እንኳን እሱ የሚፈልገው ከሌለ ቤቱን በአንድ እግሩ የሚያቆመው ባላል። ውጭ ከጓደኞቹ ጋር ሲጫወት ሲዝናና ብሎ ለባለቤቱ መልካም ቃል እንኳ ማያሰማታል፣ የት አለሽ ብሎ እንኳ ማይጠይቃል። ልጆቹንም እንደዚሁ። ከእናንተ ውስጥ ምርጥ ሰው ማለት ጥሩ ሰው ማለት ለቤተሰቡ ጥሩ የሆነ ነው። ቤተሰቦች ምን እንደሚፈልጉ ምን እንደሚያስደስታቸው ማወቅ አለበት። ከሰሓቦች መሀል ሁለት ጓደኛሞች ሰሓቦች ነበሩ። አንዱ ጓደኛው ቤት ሲሄድ ባለቤቱ የቆሸሸ ልብስ ለብሳ ራሷን ጥላ ባያት ጊዜ ምን ነው? ለምን እንደዚህ ይሆነሻል ሲላት ጓደኛ እኔን አይፈልግም ብላዋለች። ልክ አባወራው ቤት ሲገባ ለእንግዳ ምግብ ሲቀርብ አባወራው ምግብ አቅርቦ አንተ ብላ እኔ ጾመኛ ነኝ ብሎታል። አይሆንም ብላ እንግዳ ጋር መብላት አለበት ብሎታል። መሽቶ ደግሞ ሲተኙ አባወራው ትንሽ እንደተኛ ሊሰግድ ሲነሳ ገና ነው ተኛ ብሎታል። ትንሽ ቆይታሁንም ሊሰግድ ሲነሳ ገና ነው ተኛ ብሎታል። በተደጋጋሚ ካስተኛው በኋላ ተነሳሁን ስገድ ብሎታል። ማለዳ ላይ ነቢ ጋር ሰላተ ወሰላም ሲሄዱ የሆነውን ያደረገውን ለነቢ ሲነግሯቸው ጓደኛ ልክ ነው ያደረገው። ለአይነ ሐቅ አለው፣ ተኛ። ለቤተሰብህም ሐቅ አለው። ለቤተሰቦች ሰቦች ሐቃቸውን ስታቸው፣ እጫውታቸው፣ ከእነሱ ጋር አብረህ ብላ። ለእንግዳህም ሐቅ አለው፣ አጫውተው፣ እሱን መስለህ ቁጭ ብለህ አባላው። ለሁሉም ባለ ሐቅ ሐቁን ስጠው ብላ። ስለዚህ ኸይረኝነት የሚለካው ቁርአን በመቅራት አምስት ሶላትን በመስገድ ለውጭ ሰው ደግ በመሆን ብቻ ሳይሆን በል የበለጠው ኸይረኛ የሚያስብለው ለቤተሰብ ኸይረኛ መሆን። ውጭ ላሉ ሰዎች ማህበራዊ ኑሮ ራሱ አስገድዶት ኸይረኛም ይሆን ሰዋል። ቤተሰብን ግን ብዙ ጊዜ ሰዎች አላህን ካልፈሩ ስለሚያሰቃዩ ለጠየቁት ጥያቄ እንኳን መልስ ለመስጠት ስለሚከብዳቸው ወይም ንቀው ስለሚተዉ ኸይረኝነት፣ ከቤተሰብ ነው የሚጀምረው። ከቤተሰብህ ፈገግተኛ ልትሆን ቤተሰብን ልታጫውት ቤተሰብህን ልታጫውት ቤተሰብህን ልትኻድም ይገባሃን ኸይረኛ ትሆን ዘንድ ከሚስቶች ውስጥ ጥሩ ሚስት ማለት ባሏ ሲያያት ደስ የምትለው፣ ሲያዛት እሺ የምትለው፣ ከቤት ሲወጣ ቤቱን ንብረቱን የምትጠብቅ፣ እሱ የማይወደውን ነገር የማታደርግናት ብለዋል አለ ሰላቱ ሰላም። ጥሩ ሚስት ማለት ጥሩ የትዳር አጋር ማለት ከሚስቶች ሁሉ በላጭ ሚስት ማለት ምን አይነት ሚስት እንደሆነችም ነቢያት ሰላቱ ሰላም ተናግረዋል። አንደኛው ባሏ ሲያዛት እሺ የምትልናል እሱ ከቤት ሲወጣ ከሀገር ሲወጣ ንብረቱን ቤቱን ልጆቹን ክብሩን ምጠብቅናት የማይወደውን ነገር ማታደርግ ናት ብላል። በሌላ ሀዲታቸው ምርጥ ሚስት ማለት ባሏን የምትወድ ልጅ የምትወልድ ባሏን የምትረዳናት። ከሴቶች ውስጥ ከሚስቶች ውስጥ መጥፎ ሚስት ማለት ደግሞ ተገላልጣ የምትሄድ ኩራተኛ የሆነች ሚስት ናት ብላል። አለ ሰላት ወሰላም ኸይረኛውንም ሸረኛውንም በአንድ ሀዲስ ተናግረዋል። በረሱሉ ሐዲት መሰረት የሰው ልጆች ራሳቸውን ይገመግሙ ይገመግሙ ዘንድ ማለት ነው። ጥሩ ሚስት ማለት ልጅ ምትወልድናት ያሉ ባሏን ምትወድናት ባሏ እንዲወዳት ምታደርግ ውዴታቸው እንዲቀጥል የሚያስፈልጉ ነገሮችን ሁሉ ምታሟላ ማለት። ወከዛልክ ሸረኛ መጥፎ ሚስት ማለት ደግሞ ተገላልጣ ምትሄድናት ኢስላም ሰትሩት ያለውን የሰውነት አካል በአግባቡ ማስሰትር አልያ ደግሞ የመሰከርን የመሸፈንን መስፈርት ያላሟላ ስስ የሆነ ጠባብ የሆነ ልብስን ለብሳ ምትሄድ ናት ብላ ከክ በአሏም ላይ ይሁን ሌላ የሰው ልጆች ላይ የምትኮራ ሴት ናት መጥፎ ሴት ብላ ዋከዳ መጨረሻም ከሰዎች ሁሉ ምርድ ሰው ማለት ከአላህ ባሮች ውስጥ ምር ሰው ማለት አልደዒፍ አልሙስተድዓፍ ደዒፍ የሆነ ደካማ የሆነ ሰዎች ደካማ እያሉ የሚንቁት ሰው ነው። መጥፎ ሰው ማለት ደግሞ ልበደንዳና የሆነ ከሰዎች ጋር ማይግባባ ጨካኝ የሆነ ኩራተኛ የሆነ ሰው ነው። በላይ ደዒፍ ራሱን ዝቅ በማድረጉ ነው ደዒፍ የተባለው አካሉ ደዒፍ ስለሆነ አለው ስለሚተናነስ። ሙስተጥፍ ማለት ደግሞ ሰዎች ደካማ እያሉ ስለሚንቁት ከክ ባለባበስ ለሰዎች ደስ የማይላቸው አይናቸው ውስጥ የማይገባ እንዲህ አይነሱ አላህ ዘንድ ምርጥ ሰው ነው። ይሄ ራሱ ተፈልጎ ሳይሆን ራሱን ዝቅ በማድረጉ ለአላህ በመተናነሱ ዱንያን ቸላ በማለት ነው። በተጋራኒ ደግሞ ሸረኛ ማለት ኩራተኛ የሆነ ልበ ደረቅ የሆነ ከሰው ጋር ማይግባባ ሰዎች ማይቀርቡት ማይቀርብ የሆነ ሰው ነው ብሏል። ይሄ ሁሉ የሚነገረን ከጉድለት ከመጥፎ ስነምግባር እንድንጠራ ነው። ረሱሉ ዓለይሂ ሰላቱ ወሰላም የተላኩት እንደዚህ ነው የትሉ ዓለይሂም አያት ወዩዘኪህም ወዩዓሊምህም ልኪታበ ወልሕክመ ቁርኣንን ሊያስተምሩን ሀዲትን ሊያስተምሩን ከመጥፎ ባህሪ ሥራ ስነ ምግባር ነው ነቢ የተላኩት ዑለሞችን በየጊዜው ይሄን የሚነግሩን ሙሉ ሰው እንድንሆን